የኤርትራ ጦር ከህወሃት ጦር አቅም በላይ ሆነ። ሻዕቢያና ህወሃት ድንበሩ ላይ ተፋጠጡ። በባድመ በተፈጠረ ግጭት የሻዕቢያ ጦር ድንበር ጥሶ መግባቱ ተሰማ። በአዲግራት የቀጠለው የታጣቂዎች ተቃውሞ የህወሃት አመራሮችን አስደነገጠ። ሰራዊቱ በሙሉ ይታሰር የሚል ትእዛዝ ተላለፈ። ትራምፕ በሱዳን ግጭት ጣልቃ ገቡ። አሜሪካ ላሬሴፍ የሚሰጠው ድጋፍ እንዲቆም አሳሰበች። ጀኔራል ሀምዳን ዳጋሉ ዓለም አቀፍ ጥሪ ሲቀርብባቸው ጀኔራል አልቡራን ደግሞ ለተኩስ አቁም ቅድመ ሁኔታዎችን አቀረቡ። ታግቶ የተወሰደው ሐኪም ተገሉ ተገኘ። በአማራ ክልል መተማ 35 ሚሊዮን ብር እንዲከፍል ተጠይቆ ገንዘቡ ቢከፈልለትም መገደሉ የተሰማው ሐኪም ብዙዎችን አሳዝኗል። በኢትዮ ኤርትራ ድንበር የሚገኙት የህወሃትና የሻዕቢያ ተዋጊዎች ባለመግባባታቸው የተቀሰቀሰው ውጊያ መቀጠሉ ተሰማ። ሻዕቢያም የህወሃትን ጦር አጥቅቶ ድንበሩን በማለፍ የህወሃት ጦር የነበረበትን አካባቢ መቆጣጠሩ ለማወቅ ተችሏል። በዚህ መሀል በትግራይ ክልል ዳግም የተቀሰቀሰው የሰራዊት አመት ዛሬም መቀጠሉ የተነገረ ሲሆን ሁኔታው ያልጣመው ህወሃትም ለተቃውሞ አደባባይ ወጡ። ሰራዊቱ በሙሉ ይታሰሩ የሚል አነጋጋሪ ትእዛዝ በኮሎኔል በኩል አስተላልፏል። ህወሃት የጀመረው የጦርነት እንቅስቃሴ በሰራዊቱ ያልተወደደለት ሲሆን ተቃውሞም በሌሎች አካባቢዎች እንደ ሀገረች በሌላ በኩል ደግሞ የኢትዮጵያ ጎረቤት በሆነችው ሱዳን እየተካሄደ በሚገኙ የእርስ በርስ ጦርነት ትራምፕ እጃቸውን ለማስገባት ዳርዳር እያሉ እንደሆነ አዲስ መረጃ ተሰምቷል። የኢትዮጵያን የቀይ ባህር መሻት እንደሚደግፉ በይፋ ያስታወቁት የአሬሱፍ መሪ ቡድናቸው ላይ በአሜሪካ በኩል ዓለም አቀፍ ጥሪ ቀርቦበታል። የእነዚህንና ታግቶ ከተወሰደ በኋላ የተጠየቀው ገንዘብ ቢከፈልለትም ስለተገደለው የጤና ባለማክለን ወደ እናንተ ለማድረስ ተገኝተናል። ሰላም ውድ የሉዴሊ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን

በኢትዮ ኤርትራ ድንበር ባድመ በትናንትና ሁለት ከባድ የተኩስ ልውጥ መደረጉ ተሰምቶ የነበረ ሲሆን ውጊያው ምሽቱን መቀጠሉ ተነግሯል። የተኩስ ልውጡ በሻዕቢያና ህወሃት ወታደሮች መካከል እንደነበረ ተገልጾ የነበረ ሲሆን የህወሃት ጦር ማፈግፈጉና የሻዕቢያ ጦር የህወሃት ኃይል የነበረበት አካባቢ መቆጣጠሩ ከስፍራው ከሚወጡ መረጃዎች ለማወቅ ተችሏል። እንደ ምንጮች ገለጻ ከሆነ ተኩሱ ሰዓታትን የፈጀ ነበር ተብሏል። የውጊያው ምክንያት በሁለቱ ኃይሎች መካከል የተፈጠረ አለመግባባት እንደሆነ የተነገረ ሲሆን ሁለቱ ኃይሎች ጽምዶ በሚል ስያሜ ወታደራዊ ና ፖለቲካዊ ትብብር መፍጠራቸው ይታወቃል። የትብብር ትብብር የጠላት ጠላት ወዳጄ ነው በሚል ቢል የተመሰረተ ካአሁኑ ሳንካ ገጥሞታል። የአሁኑ አለመግባባት ወደ ተኩስ እንዲያምሩ ያደረጋቸው በሁለቱ ኃይሎች መሃል ያለው የማይታረቅ ፍላጎት ነው ተብሏል። ሻዕቢያ ህወሃት ከራሱ ፍቃድ ውጪ እንዳይሆን ስለሚፈልግ ጫና ማሳደሩ የተኩስ ልውውጡ መንስኤ ሆኗል። ምንጮች እንደሚሉት በዚህ ተኩስ በህወሃት በኩል ከፍ ያለ የሰባዊ ኪሳራ ደረሰ ሲሆን፣ በሻዕቢያ በኩል መጠነኛ የሚባል ጉዳት ደርሷል ተብሏል። የተኩስ ልውውጡ እየተደረገ ባለበት ወቅትም የህወሃት ከፍተኛ አመራሮችና የሻዕቢያ ባለስልጣናት በጉዳዩ ላይ ለመምከር የስልክ ልውውጥ ማድረጋቸው ተነግሯል። ነገር ግን በስልክ ልውውጣቸው ወቅት ምን አይነት ጉዳዮችን እንዳነሱ ለማወቅ አልተቻለም። ይህ በእንዲህ እንዳለ ትናንት በአዲግራት መንገድ ዘግተው ተቃውሞ ሲያሰሙ የነበሩትን የህወሃት አርሚ 15 አባላት እንዲታሰሩ ትእዛዝ መሰጠቱን የሚያመለክት የስልክ ቅጂ ወጥቷል። በትእዛዙ ሰልፍ የወጡትን ታጋዮች ለቃቅማችሁ እሰሯችሁ የሚል መልእክት ተላልፎበታል። የስር ትእዛዙን ያስተላለፉትም የህወሃት ታማኝ አገልጋይ እንደሆኑ የሚነገርላቸው ኮሎኔል ማሾ ገብረ ሚካኤል አምባይ ናቸው። በቀጠለው ተቃውሞ በአዲግራት ከተማ ወደ ክልሉ ዋና ከተማ መቀለ፣ እንዲሁም ወደ አድዋ የሚወስዱትን ቁልፍ መንገዶች በህወሃት አርሚ 15 በተባለ ቡድን በተካሄደ ተቃውሞ ምክንያት ተዘግተው መዋላቸውን የአካባቢው ነዋሪዎች የገለጹ ሲሆን ይህ የመንገድ መዘጋት በክልሉ ምስራቃዊ ዞን አዲግራትና በማዕከላዊ ዞን አድዋ እንዲሁም ከዋና ከተማው መቀሌ ጋር ያለውን የትራንስፖርት የንግድና የህዝብ እንቅስቃሴ በእጅጉ እንዳስተጓጎለም ተገልጿል። ተቃውሞውን እንዳካሄደ የተነገረለት አርሚ 15 የተሰኘው ቡድን በቀድሞ የህወሃት ጦር መዋቅር ውስጥ የነበረ ክፍል እንደሆነ መረጃዎች ያመለክታሉ። የአካባቢ ምንጮች እንደገለጹት የተቃውሞ መንስኤ ምን እንደሆነ እስካሁን በግልጽ አልተገለጸም ያሉ ሲሆን ይሁን እንጂ ይህ ክስተት የፕሪቶሪያዊ ሰላም ስምምነት ተከትሎ በትግራይ ክልል እየተ የሚካሄደባለው የሰራዊት ትጥቅ መፍታት ማቋቋምና ውህደት ወይም ዲዲአር ሂደት ዙሪያ አልፎ አልፎ ከሚነሱ ውጥረቶች ጋር ግንኙነት ሊኖረ እንደሚችል ታዛቢዎች ይጠቁማሉ። ታዛቢዎች ይህንን ይበሉ እንጂ በትላንትና ዕለት በአዲግራት በተካሄደው የሰራዊት ተቃውሞ ሰልፍ ላይ ሰልፈኞቹ ልክ ከዚህ ቀደም በመቀለና ሌሎች አካባቢዎች እንደ ተካሄደው ሰልፍ ሁሉ መኖር እንፈልጋለን፣ ጥያቄዎቻችን በአስቸኳይ ይመለሱ፣ ከንቱ መስዋዕትነት መክፈል አንፈልግም፣ ለዳግም ጦርነት የሚደረገው ዝግጅት ይቁም፣ አዲስ የተጀመረው የሚካናዝድ ስልጠና ይቁም፣ ከሻዕቢያ ጋር የሚደረገው ህገወጥ ግንኙነት ይቁምና ተፈናቃዮች ወደ ቀያቸው ይመለሱ የሚሉ መፈክሮች እያሰሙ እንደነበረ ማወቅ ተችሏል። በአዲግራት እየተካሄደ ስላሉ አመት ዙሪያ ከክልሉ ጊዜያዊ አስተዳደር ሆነ ከሌሎች ኦፊሰራዊ አካላት እስካሁን እየተሰጠ መግለጫ የለም። በቀጣይ መረጃ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በአልፋሻር በጅምላ ግድያ የተከሰሰው ለሱዳን ፈጥኖ ደራሽ ኃይሎች አርሴፍ የጦር መሳሪያ አቅርቦትን እንዲቋረጥ ዓለም አቀፍ እርምጃ እንዲወሰድ ጥሪ አቅርበዋል። በካናዳ በተደረገው የቡድን ሰባት የውጭ ጉዳይ ሚኒስትሮች ስብሰባ መዝጊያ ላይ ሩቢዮ አርሴፍ በዚህ ፍሎች ላይ ግድያ፣ አስገድዶ መድፈርና ወሲባዊ ጥቃትን ጨምሮ ስልታዊ ጭካኔዎችን ፈጽመዋል ብለዋል። የሱዳን ጦር የተባበሩት አረብ ምሬት ከአፍሪካ ሀገራት የተላኩ የጦር መሳሪያዎችንና ቅጥረኞችን በመስጠት አርሴፍን እያስታጠቀች ነው ሲል ከሷል። የተባበሩት አርብ ሚርስ እና ሪሴፍ እነዚህ ክስቶች በተደጋጋሚ ውድቅ አድርገዋል። የሩቢያ አስተያየት እስካሁን ድረስ በትራምፕ አስተዳደር ለሱዳን ጦርነት እና ስለ ሪሴፍ ድርጊቶች በግልጽ ከተነገሩት መካከል ጠንካራ ቢሆንም ምን ያህል ተጽዕኖ እንደሚኖረው ግን ግልጽ አይደለም። ሁለቱ ወገኖች ባለፈው ሳምንት በአሜሪካ የተደገፈውን የሰብአዊነት ስምምነት ቢቀበሉም ስምምነቱ ባሪሴፍ ተጥሷል። አልፋሻር ከ18 ወራት ከበባ በኋላ ባሪሴፍ ቁጥጥር ስር የገባ መሆኑ አብዛኛው የምዕራብ ዳርፉር ክልል ውስጥ ያሉትን ከተሞች ቡድኑ ይቆጣጠራል። ጭፍጨፋ እንደተፈጸመበት ከሚነገ በት ከተማ ጥቂት ህዝብ ብቻ መሸሹ ታውቋል። አስክሬኖችና በደም የተበከለ መሬት መኖሩን የሳተላይት ምስሎች ያሳያሉ። አቡዳቢ የአርሴፍ ዋና የጦር መሳሪያ አቅራቢ እንደሆነችና ባለም አቀፍ ሚዲያዎች በተደረጉ ምርመራዎች ተደርሶበት በተባበሩት መንግስታት መረጋገጡ የሚያሳይ ማስረጃ ቢኖርም ሩቢዮ አገሪቱ በይፋ ከመተቸት ተቆጠበዋል። የትራምፕ አስተዳደር ከተባበሩት አረብ ኤምሬትስ እንዲሁም ከግብጽና ከሳውዲ አረቢያ ጋር በመሆን ጦርነቱን ለማስቆም እየሰራ ነው። ይህ በእንዲህ እንዳለ ጀነራል ቡርሃን ለተኩስ አቁም አራት ቅድመ ሁኔታዎችን ማቅረባቸው ተሰማ። በሱዳን ውስጥ ያለውን የእርስ በእርስ ጦርነት ለማስቆም በአራት ሀገራት መካከል አዲስ ጥረት እየተደረገ መሆኑ ይታወቃል። በአሜሪካ፣ በሳውዲ አረቢያ፣ በዩናይትድ አረብ ኤምሬትስና በግብፅ አማካኝነት እየተካሄደ ያለው የጥረት ምክር ሀሳብ ያቀረበ ሲሆን በዚህም በአስቸኳይ የሶስት ወራት የሰብአዊነት ተኩስ አቁም እንዲደረግና በዘጠኝ ወራት ውስጥም ሁለቱም ተፋራሚዎች የማይሳተፉ የፖለቲካ ሂደት እንዲጀመር ጠይቆ ነበር። ይህንን ምክር ሀሳብ የጀነራል አብዱል ፈታ አልቡርሃን መንግስት ውድቅ ሲያደርገው ተቀናቃኙ ፈጥኖ ደራሽ ኃይል ግን እንደሚቀበለው መግለጹ ይታወቃል። አልሱዳኒ የተሰኘው ጋዜጣ ዛሬ እንደዘገበው ደግሞ የሌትናል ጀኔራል አልቡርሃን መንግስት በአራትዮሽ አደራዳሪዎች በቀረበው ምክር ሀሳብ ላይ እንደሚስማማ አስታውቋል። ነገር ግን ምክር ሀሳቡ ለመቀበል አራት ቅድመ ሁኔታዎችን ለአደራዳሪዎቹ ማቅረቡ የጠቀሰው ዘገባው እነዚህም፣ አንደኛ ፈጥኖ ደራሽ ኃይሉ በቅርቡ ከያዛቸው አካባቢዎች ለቆ እንዲወጣ፣ ሁለተኛ የፈጥኖ ደራሽ ኃይሉ ታጣቂዎቹ በሚዘጋጀ ግድላቸው ካምፕ ውስጥ እንዲገቡ፣ ሶስተኛ ፈጥኖ ደራሽ ኃይሉ ለቆ በሚወጣባቸው አካባቢዎች የፖሊስ ኃይል እንዲሰማራና አራተኛ የተኩስ አቁምና በፈጥኖ ደራሽ ኃይሉ ላይ የተጣለውን የጦር መሳሪያ ገደብ የሚቆጣጠር ዓለም አቀፍ ታዛቢ ቡድን እንዲሰማራ የሚሉ መሆናቸውን አስረድቷል። በመጨረሻም በአማራ ክልል ምዕራብ ጎንደር ዞን ከመተማ አጠቃላይ ሆስፒታል አካባቢ ታፍኖ የተወሰደ የህክምና ባለሙያ የተጠየቀው ገንዘብ ቢከፍል መገደሉን የቤተሰቡ አባላት ለቢቢሲ ተናገሩም። በመተማ የአይን ሕክምና ኦቲሜትሪ ነርስ የነበረው አቶ ዳንኤል ነጋ ጥቅምት 192018 ዓ.ም ማታ እራት እየበላ ከነበረበት ምግብ ቤት በታጣቂዎች ታግቶ ከተወሰደ በኋላ 35 ሚሊዮን ብር እንዲከፍል ተጠይቆ እንደነበረ የቤተሰቡ አባል ለቢቢሲ ተናግረዋል። ባለቤቱ የተጠየቀችውን 35 ሚሊዮን ብር እንደሌላት ስትናገር አጥንተን ነው ያው የያዝ ነው ብር አላችሁ ጎንደር ቤት አላችሁ፣ ህይወቱን የምትፈልጊው ከሆነ ቶሎ ክፈይ፣ ዋላት ይላሉ የሟች ባለቤት አቶ ዳንኤልን ለማስለቀቅ ከወላጅ ዘመድ ጋር በመሆን ብር ማፈላለግ መጀመራቸውን ገልጸዋል። ብሩን እያፈላለጉ ምን ያህል እንደደረሰላቸው ለአጋጆቹ በየጊዜው ይናገሩ እንደነበረ የሚያስረዱት የሟች ዘመድ አሁን 150 ሺ ብር ደርሰናል፣ 250 ሺ ብር ደርሰናል እያለን ስናሳውቃቸው ሰነበትን ብለዋል። በመሀል አጋጆቹ አቶ ዳንኤል ባለቤቱን እንዲያነጋግር ያደርጉ እንደነበር የተናገሩት እኚሁ የቤተሰቡ አባል እያሰቃዩኝ ስለሆነ ቶሎ በሉ እባ ካቹ እንዳላቸው ተናግረዋል። ቤተሰቡ የሚያሰባስበው ገንዘብ 250 ሺህ ብር ሲደርስ ደውለው የደረሱበትን ባሳወቁበት ወቅት 1 ሚሊየን ሳት ይዙ እንዳትደውሉ ብሏቸው ነበር። በተለያዩ አካባቢ የሚገኙ ጓደኞቼ የቴሌግራም ቡድን በመክፈት ብር ማሰባሰባቸውንና ወደ 50 ሺ ብር ሲደርሱ ባለቤቱ በድጋሚ ደውል አሳውቃለች። ባለፈው ሳምንት አርባ አጋቾቹ ስድስት መቶ ሺ ብር ክፈሉና ሰውየውን መውሰድ ትችላላችሁ በማለት መልእክት አስተላልፎ ነበር። ከዚያ በኋላ የተሰበሰበው ብር 500 ሺ ብር ደርሶ ስለነበረ ሕይወቱን እናትርፎ በሚል ብድር ተፈልጎ የጠየቀውን 600 ሺ ብር ማስረከባቸውን ገልጸዋል። ቤተሰቡ ይህ በሚሆንበት ወቅት ለፖሊስ ሄዶ አለማመልከቱን የሚናገሩት የቤተሰቡ አባል ባለቤቱ ጎንደር ቤት ተከራይታ እንደምትኖር የታጋቾቹ ቤተሰብ ጭልጋ መሆናቸውን እርሱ የታገተበት ስፍራ ደግሞ ገንደ ውሃ የሚባል አካባቢ በመሆኑ ይህንን ለማድረግ አለመቻሉን ጠቅሰዋል። በተጨማሪም አብረውት ከሚሰሩ የስራ ባልደረቦቹ የአካባቢው ፖሊስ የምግብ ቤቱን ባለቤት፣ አብረውት ምግብ እየተመገበ የነበረውን ግለሰብ እንዲሁም የተወሰኑ ባልደረቦችን በቁጥጥር ስር አውሎ እንደነበረ መስማታቸውን አስረድተዋል። በዚህ የተነሳ የጸጥታ አካላት ክትትል እያደረጉ ነው በሚል ምንም አይነት እርምጃ ለመውሰዳቸውንም ይናገራሉ። ባለፈው ሳምንት አርብ የተጠየቀው 600,000 ብር ከተከፈለ በኋላ ግ ግለሰቡ ሳይለቀቅ መቅረቱ እስከው ድረስ በትዕግስት ሲጠባበቁ ነበር። ነገር ግን እሰኝ ዕለት የህክምና ባለሙያው ነርስ ዳንኤል በታገተበት አካባቢ ተገሎ የተጣለሰው መኖሩን የሰሙ ሰዎች ከአካባቢው ሚሊሻዎች ጋር በመሆን ወደ ስፍራው በሄዱበት ጊዜ ተገሎ አስክሬኑን አግኝተዋል። አስክሬኑን አንስቶ ወደ ቤት ለማምጣት ባለመቻሉ እዛው እንዲቀበር መደረጉም ተገልጿል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸኋላችሁ ብለን የመረጥንላችሁ ለተ መረጃዎቻችን እስካሁን ያደምጣቸኋቸው ነበሩም። በተመሳሳይ ሀገራዊ ና ቀጠናዊ ጉዳዮች እንዲሁም አለም አቀፋዊ ጂኦፖለቲካ ወታደራዊ ና አነጋገር ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ ና ሽር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።